አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ስምንት በዚህ ቀን ስንሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቀርስ የእናቱ ስም ሐና ነው። እርሱም የአባቶቹን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋለል ተዘርግቶ በክርስቶስ ስም ለሚገደል አክሊላትን ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥከ? አለው ወደ ሀገር አትሪብ ሄድ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑም በወሸባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አሰበ እንደ ብሎ ወታደሩን አስዞ፣ ከዚህ በኋላ መኮኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱስም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮኑ ፊት ታመነ፣ የሰማዕትነት አክሊል ተቀበለ። ከዚህ በኋላም ቅዱስ ዮሐንስ እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይም አሰቃዩት። እግዚአብሔርም ያጸናውና ያስታግሰው መላኩም ልኮ ቁስሎቹን አድኖ ያለጉዳት በደና ያነሳው ነበረ። ከዚህ በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይ ያሰቃዩት። መኮንኑም መሰቃየቱን በሰለቸ ጊዜ ራሱም በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል ተቀበለ። ያቅሰፍ ሳሲ ዩልዮስም ስጋውን ወስዶ ገነዘው ወደ ሀገሩ ስንሆትም ላከው። የሀገሩ ሰዎች ሁሉ መጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋር እየዘመሩና እያመሰገኑ ከቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙ ድንቆች ተማራሾች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅ ያድነን። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲንስና ንቡረ እድ ማትያስ በምስክርነት ራሳቸው ተቆረጡ። በረከታቸውም ከኛ ጋር ለዛለሙት ትኖር አሜን። በዚችም ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ስጋ ከአባቱና ከመንፈስ ቅዱስ ጋር ወደ አለው የአንድነት አኗኑሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራኑ ከፈጸመ በኋላ በአርባው ቀን ሲፈጽም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት መዝሙር ተፈጸመ። በዚህም እርገቱ የሚያምኑበት በእልልና ወደሚኖሩበት የሚያርጉ መሆናቸውን ተረዳ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድሬ ርስቶች በሲኦል እንደኖረ ምድርም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስት ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስ እርገቱን ከትንሣኤው አስከታትሎ ወዲያውኑ አላደረገም፣ መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ። ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልባቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤው በኋላ አርባ ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ ያየው እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትን የሚያስረጃቸው ደረሰ፣ ከፊቱ አቀረቡት። የዛለም አገዛዝ ጌትነት፣ መንግስት፣ የዛለም ስልጣን ተሰጠው። ህዝቡና አሕዛብ ሁሉ መንደር መንደረው የሚኖሩትንና ነገዱንም ነገስታቱንም ሁሉ ይገዙለታል። አገዛዙም ለዛለሙ አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱ ምስጋና ይሆን ከቸር አባቱ ህይወት ከሆነ መንፈስ ቅዱስ ጋር ለዛለሙ አሜን። በዚችም ዕለት የአስቄት ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመተ ያላት አነስጣስያ የመኳንንቶችን ልብስ ለብሳ ወደ እርሱ መታ ከእርሱ መነኮሰች። በእርሱ አቅራቢያም ሀያ ስምንት ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህ ቅዱስ ስሙ አውሎጊስ የሚባለው ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁልጊዜ በየመጠኑ እየተመገበ ድሆችና ጦም አዳሪዎችን ይመገባቸዋል። የተረፈውን ፍርፋሪ ለውሾች ይጥላል። ለነገ ብሎ አያሳድርም። አባሪንም ይህን መልካም ስራ አይቶ በእርሱ ደስ አለው እጅግም አማረው። ለአውሎጊስም የዚህን ዓለም በልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆኖ የሚዋቅረውንም ድንጋያ ሲፈነቅል በሸክላ ዕቃ የተደፈነ ወርቅ አገኘ። በቁስጥንጥና ከተማ ሄዶ ለንጉሥ ሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን ተወ። አባዳንም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉስ ሰራዊት አለቃ ሆኖ በፈረስ ላይ ተቀምጦ ብዙ ሰራዊት አጅቦት፣ እርሱም በትቢት ተሞልቶ እንደ ቀድሞ በጎ ስራውን ለደሃ መመጾትን ትቶ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 ነጋት በመድፈሮ ገሰጸው። በዚያም ወቅት አውሎጊስን የሾመው ንጉስ ሞተ። ሌላ ንጉስም ነገሰ፣ አውሎጊስ ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገሎ ፈለገው። አውሎጊስም ነፍሱን ለማዳን ከንጉስ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞም ደንጊያ የወቅር ጀመረ። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህም በአባ ዳንኤል የትንቢት መንፈስ አድሮበት ነበረ። ከእርሱም ብዙ ታላቅ ተአምራቶች ተገለጡ። መናፍቃን አውሬሳዊንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአውሬሳዊ ንጉስ ወታደርም ይዞ ብዙ ስቃይን አስተቃየው። በአንዲት እለትም ቅዱሳት ደናገል ወደሚኖርበት ወደ ሲያት ገዳም አባዳኒን ተመስሎ ሽፍታ ገባ። ደናገሉም በደሳ ተቀብለው እግሮቹን አጠቡ። እነርሱም አባዳኒን እንደሆነ አምነው የወንባዴን እግር ጣቢ ውሃ በረከቱን ለማግኘት ባላቸው ረጩት። በዚያም አንድ አይኗ የታወረ ነበረች። ውሃው በነከት ጊዜ አይኗ በርቶታት ታየች። ወንበዴውም አይቶ ደንግጦ ስራውን ገለጠ። ንስሐ ገብቶም መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ያሳርፈው በወደደ ጊዜ መላኩል ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዛለሙ አሜን። በዚችም ቀን የከበረ ተጋዳይ መክሲሞስ ምስክር ሆኖ መተ። በረከቱ ከእኛ ጋር ለዛለሙ ትኖር አሜን። አንድ አምላክ በሚሆን በአብ ወል መንፈስ ቅዱስም ግንቦት ዘጠኝ በዚች ቀን የጻድቅ